ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በቆሙባቸው መድረኮችና በተጓዙባቸው ስፍራዎች ሁሉ ስለ ሰላም፣ ፍቅርና አንድነት ሰብከዋል። ኢትዮጵያውያን ከሚያለያዩቸው ጉዳዮች ይልቅ አንድ የሚያደርጓቸው እሴቶችን እንዲያጸኑም በብርቱ ጥረዋል። በዚህም ሕዝበ ሙስሊሙ ብቻ ሳይሆን የሌሎች እምነት ተከታዮችም በደማቁ በልባቸው አኑሯቸዋል። ሀጂ በታመምኩ ሰዓት ደውለው ያጽናኑኝ አባት ናቸው። ስለዚህ ሀጂ መሞታቸው ለእኔም ጉድለቴ ነው። ለሀገር አድባር ናቸው ለሃይማኖትም፣ ለጥሉም፣ ለክፉም ጊዜ ደግሞ የሀገር ሽማግሌ ናቸው። ስለዚህ እንደ አባት ትልቅ ቦታ የምሰጣቸው አባቴ ነበሩ። እኔ የወንጌል አማኝ ነኝ። እኔ በጣም ነው የምወዳቸውና የእውነት የሀገር ሽማግሌ ቢኖሩ በጣም የምንወድ ብዙ ኢትዮጵያዊኖች ይመስሉኛል። በጣም ሰው ሰው የሚሉ ሰው ናቸው። ምን በቃ እግዚአብሔር አልፈቀደም። እንግዲህ እግዚአብሔር ደግሞ በገነት ያድርጋቸው ብዬ ይመኝላቸዋለሁ። ተቀዳሚ ሙፍቲ ሀጂ ዑመር ድሪስ የብዛ እምነትና ባህሎች መድመቂያ በሆነችው ኢትዮጵያ የሁሉም እምነት ተከታዮች ተከባብረውና ተዋደው እንዲኖሩ በአባትነት መክረዋል። ይህ በጎ ስራቸውም በኢትዮጵያውያን ዘንድ የሚረሳ አይደለም። የራሳቸውን እምነት ያስተምራሉ። የራሳቸውን እምነት ሌሎች እንዲወድላቸው አድርገው ይገልጻሉ። ያ ማለት የእሳቸው ማንነታቸው ነው። የእኛንም ደግሞ አክብረውልን ባለንበት ጠብቀው ደኛ ለሃይማኖት መቻቻልም መተሳሰብም መምህር መሆን የሚችሉ አባት ነበሩ። ሀጂ በጣም ደግና ቅን ሰው ናቸው። ስታያቸው እንዲህ ናቸው፣ ከልባቸው ነው ፍቅራቸው። አሁን ብዙ ጊዜ እኛ ከልባችን ካልሆነ አነጋገራችንም እኛን ሊገልጽን አይችልም። እሳቸው የተግባር ሰው ናቸው። በተግባር ኢትዮጵያን በትክክል ይወዳሉ ህዝብ ይወዳሉ ሀገርን መውደድ ማለት ደግሞ ህዝብን አንድ አይነት አድርጎ ማየት ነው ክርስቲያን ሙስሊም ትልቅ ትንሽ ሳይሉ ሁሉንም በትክክል ትክክለኛ ኢትዮጵያው የነበሩ ነፍሳቸውን ይማር ሰላም ፍቅር ሀገር ሀገር በቃ ኢትዮጵያን በጣም የሚወዱ ስለሆኑ ነው ይመስለኛል እንደዚህ በጣም ብዙ ሰው የሚወዳቸው እኔ እንጃ እኔ ሃይማኖተኛ ብቻ ሳይሆኑ እሳቸው በቃ ለሰው የሚሆኑት ነገር ሰው ሰው የሚለው ነገራቸውን ወደዋለሁ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ የደከሙለት የሰብአዊ ክብርን ከሁሉ በላይ የማስቀደም እሳቤ ከህልፈታቸው በኋላም የእርሳቸው ህያው መታወሻ ሆኖ እንዲቀጥል ማድረግ ከሁሉም ኢትዮጵያዊ የሚጠበቅ ኃላፊነት ይሆናል። ከመልካም ሰው መልካም ነገር እንትማራለ እኛም እንደ ክርስትና ክርስትን ትህትና ምንም ነገር ከፈጣሪን የተማርነ አይደለ ከማርያምና ከክርስቶስ ነው የተማርነው። ስለዚህ እሳቸውም ደግሞ በአላ መንገድ ቀጥተኛ በሚሉት መንገድ ደግሞ ትምህርትን ሰጥተው አሳልፈው ይህኑ ለህዝብ ሀገር፣ ዘር፣ ሃይማኖት ሳይለይ ተወዳጅ ሆነው አርፈዋል። ስለዚህ የሚቀሩት ደግሞ የሃይማኖቱ እምነት ተከታዮችም የምስልምና እምነት ተከታዮች እንዲሁም ደግሞ ኦስታዞች፣ መሪዎች፣ ሼሆች ሁሉም ፍቅርን እየሰበጉ ሃይማኖታቸውን በቀጥተኛ መንገድ እያስተማሩ ሁሉንም ተከባብሮ ከዚህ በኋላ እንዲያልፉ የሀጂ መንገድ መከተል አለባቸው ነው የምለው። ሀጂ የሰው ሰው ናቸው።